ዩ ጋይዝ እንዴት ናችሁ? ዛሬ ደግሞ ሄር ቱቶሪያል ነው የምሰጣችሁ። ጸጉር ቤት ልሄድ ነበር፣ ምክንያቱም ሰሞኑን ጸጉሬ በጣም እየተንጨባራ አስቸጋሪ ነበር እና ደግሞ ስራም ቢዚ ስለነበርኩ ማይ ሄር በጣም እየተጎዳ ነበር። ምንም እየተንከባከብኩት አልነበረም እና በስራትም እየተሰራሁት አልነበረም ፀጉሬ። ዛሬ እሁድ ነው። ኢትስ ማይ ዴይ ኦፍ እና ጸጉሬ ሊድ ብዬ አስብ ነበር በጠዋት። ከዚ በቃ ምን እንደምትሰራው ግራ ገባኝ። ቢካዝ አይ ኒድ ፕሮቴክቲቭ ሄር ስታይል እና ደግሞ የሆነ ቁጥርጥር ልሰራው ወይስ ካስክ ልግባ ወይስ የትኛው ይሻላል የሚለው ግራ ገብቶ ነበር። ከዛ ደግሞ ፀጉሬ ብሬድ ስትሰራው ቁጥርጥርም ሆነ ሹሩባም ሆነ በተለይ ከፊቱ በጣም የሚጠብቅ ከሆነ በጣም የሚበጣጠስ ፀጉር ይለቀላል። ከፊቱ ስስ ነው በጣም። ለዚህ ዛሬ ለምን ራሴ ፀጉሬን አሰራ ብዬ አሰብኩ እና ደግሞ ፕሮቴክቲቭ ሄርስታይል ለስራ የሚመች ለፀጉር የሚመች እናም የሚያምር በተቻለ መጠን የሚያምር አርጌ ለመስራት ሞክራለሁ። ሰው ዛሬ ልሰራ ያሰብኩት ምን መሰላችሁ? ስ ትዊስት ማይ ሄር እንደ ገመድ ማለት ነው የገመድ ቁጥርጥር የሚባል አሉ ነው ብቻ ትዊስት ልሰራ ያሰብኩት ዛሬ። ከዚህ በፊት አንድ ሁለት ሞክር ያውቃለሁ። ምንም አይልም ነበር። እስቲ ዛሬ እናያለን። ትንሽ ቀጠን ለማድረግ ሞካል። ሆነ በዛ እንዲልልኝ ሰው፣ ፀጉሬን ኦልሬዲ ትናንትና ታጠብኩት ነበር። ከዛ ፍሪዝ አድርጌው ነበር የወጣሁት። ከርሊ ሳይሆን ፍሪዚ አይነት ሄር ስታይል ነበር ያደረግኩት። ያ እንደምታዩት ትንሽ ለማበጠር የሚያስቸግር ይመስለኛል። ሰው እምግን ዩዝ ዋተር ዋተር ስፕሬይ በዚህ በውሃ ማለት ነው። እንዲህ እያደረኩ ትንሽ እያበጠርኩት እሰራዋለሁ I'm going to use water spray, brush, ጸጉር ቅባት, I'm going to use Dax, ጸጉር ጌጦች, clip, another clip, another hair tie and ማካፋያ ለማካፈት የሚመችል ነው ነው። ጸጉር ብዙ ጊዜ አሰራውም ላይ ቁጥርጥማም ብዙ ጊዜ አሰራውም በራሴ ምንድን ነው የሚከብደኝ፣ ማካፈል በጣም የሚከብደኝ። ሌላ ደግሞ ማጥበቅ በጣም የሚከብደኝ። ግን ዛሬ we're going to try our best። ጸጉር ግን ትንሽ በውሃ በደንብ አርሾ በመጣ ይሻላል መሰለኝ ምክንያቱም በጣም ይህ ነገር ላርሰው እንጂ በጣም በጣም በጣም። መጀመሪያ ፀጉር እንዳደንብ በውሃ ላርሰውና እንዳያስቸግረኝ ተያይዞ ኦኬ፣ ጋይስ ትንሽ በውሃ ለማራስ ሞክር ያለው እና እንዳልኳችሁ አምና ሪሊ ጉድ በማካፈል ጸጉሬን ላይ ቀጥ አርጎ ማካፈል ይከብደኛል። በተለይ ከጀርባ ያለው ላይ አይታየኝም። ሶ በግምት ነው የማካፍለው። ሶ ዩ ጋይስ ፕሊዝ ዶንት ጃጅ። አይ ቲንክ አይ ዲድ ፕሪቲ ጉድ። እንደውም እንደፈራታም አልነበረም። ብቻ መጀመሪያ መሀል ለመሀል ነው ያካፈልኩት። እናንተ እንደፈለጋችሁ መጀመር ትችላላችሁ። ላይክ ጸጉራችሁን ና ቁጥጥር ስትሰሩ ወይ ከታች ልትጀምሩ ትችላላችሁ፣ ወይ ከፊት፣ ወይ ከመሀል። ዩ ጋይስ ሀቭ ዩር ኦን ፕሬፈረንስስ ስታካፍሉ። ሶ እኔም የሆነ በመጣልኝ ነው የሚሄደው። ሁሌ የተለያየ አይነት አጀማመር ያለኝ ሶ፣ ዛሬ ከዳር ጀምር ያለው ማለት ነው። ኤኒዌይስ መጀመሪያ ሀሳቤ የነበረው ምን ነበር? ቀጠን ቀጠን ለማድረግ ነበር። ዩ ጋይስ ቀጠን አድርጎ ለመስራት ነበር እንዴት እንደሚሆን መጨረሻ ታዩታላችሁ። ዲስ ወዝ ናት ዚ አይዲያ አይ ሃድ ግን ኤኒዌይስ መጀመሪያ ቅባት እንደዚህ ተቀቡታላችሁ፣ ጸጉራችሁን በደንብ እንዲያምርላችሁ ለመስራት ማለት ነው። ከዛ እዚ ጋር በጣም በራሴ እየተገረምኩ ነበር አይ ዋዝ ሪኮርዲንግ ግን፣ ከመሀል ነው የጀመርኩት ሁለተኛውን ስሰራ እንዴት እንደጀመርኩት አሳያችኋለሁ። ላይክ እንዴት ትዊስት መስራት እንደምችሉ ማለት ነው። ለዚህ እንደዚህ ካካፈላችሁ በኋላ መጀመሪያ ስሪ ዌይ ነው የምታደርጉት። ላይክ ኖርማሊ ቁጥርጥር እንደምትሰሩት ሶስት ጸጉር ይዛችሁ ትንሽዬ ትሰሩታላችሁ ማለት ነው። በደንብ እንዲጠብቅ ከላይ ማለት ነው። ከዛ በኋላ የሆነ ቀጠንቀጠን ቀጠን የሚሉት ሁለቱን አንድ ላይ አርጋችሁ አንደኛውን ለብቻ አርጋችሁ እንደዚህ ትዊስት ማድረግ ነው። ሱፐር ሱፐር ኢዚ ሶ ዩጎነጎ ዌይ ዳውን እስከመጨሻው ድረስ እንደዚህ ትዊስት እያደረጋችሁ ማለት ነው። ጠበቅ ለማድረግ ሞክሩ። እና እዚህ ጋ በቃ ቀጠን ያለ ነው ብዬ አስቤ ነበር። አንቲዎትና መጨረሻ ላይ ታዩታላችሁ። ከዛ ጫፍ ላይ ስትደርሱ እንደገና ሶስት ቦታ አርጋችሁ ትጨርሱታላችሁ ማለት ነው። በደንብ እንዲይዝ እንዳይፈታ፣ ምክንያቱም ትዊስት ሆነ የመፈታ ቻንስ አለው። ከዛ በቃ ዩ ጋይስ አር ዳን ማለት ነው። ዚስ ኢዝ ማይ ፍርስት ትዊስት። ከዛ እንደገና እንዳሳያችሁ ሶስት ቦታ ትሰራላችሁ። ከዛ ሁለቷን አንድ ላይ ትይዙና አንዱን ለብቻ አርጋችሁ ዊ ገና ትዊስት እንደ ገመድ እንደሚባለው ብቻ ትዊስት ታደርጉታላችሁ። አይ ኖ ኢትስ ኢዚ ሶ ዩ ጀስት ሃቭ ቱ ፎሎ ዘ ስቴፕስ ን ያ ዳትስ ኢት ዳትስ ሊትራሊ ኢት። እና ይህ ሄርስታይል የተመቼ ምንድ ነው፣ በቃ ፀጉራችሁ እንዳይጎዳ ከፈለጋችሁ ላይክ ከፕሮቴክቲቭ ሄርስታይል ከሆነ የምትፈልጉት ትዊስት በጣም ቀላልም ነው አሪፍም ነው ለፀጉራችሁ አይበጣጠስም ጸጉራችሁ የሆነ እኔ ብዙ ጊዜ ቀጠንና በተለይ የሆኑ ቁጥጥር ስሰራው ሹርባ ስሰራው ጸጉሬ ይበጣጠሳል ትዊስት ስሰራው ግን የሆነ ኢትስ ሪሊ ጉድ ሶ ዩ ጋይ ሹድ ትራይ ዱንግ ዲስ በዛ ላይ ደግሞ የተለያዩ ሄር ስታይሎች መፍጠት ይችላላችሁ ኢትስ ኪዩት የሆነ ዩኖ ላይክ ለኦኬዥን ሚሆን ሄር ስታይል ባይሆንም ኢትስ ኪዩት ላይክ ለስራ ለትምህርት ቤት ስቲል ደግሞ የሆነ ለኦኬዥንም ቢሆን ራሱ የሆነ ሄር ስታይል ሄርስታይል የሚያምር ሄርስታይል ብታደርጉለት በጣም አሪፍ ሄር ስታይል ነው ብዬ ነው ማስበው። ናቹራል ፀጉራችሁ ስትሰሩ ማለት ነው። በዊግ ምናምን ለመዘነጥ ምናምን በጣም አሪፍ ሄር ስታይል ነው። ግን ስቲል በዊግ ምናምን ትውስጥ ፀጉር በጣጥሳል። ይሚን የኔን በጣጥ ሶታል፣ አይመቸኝም። ሶ አይ ሆፕ ዩ ጋይስ ይህን ሞከራችሁት ተወዳዳራችሁ ቤት ተስፋ አረጋለሁ እኒያ አሁንም እያሳየዋችሁ ነው። አይ ቲንክ ገብቷቸዋል ሶ ፋር እንዴት እንደሚሰራ ሀው ዩ ን ትዊስት ዩ ሄር አይ ሆፕ ሶ ኢንጆይ ዘ ሬስት ኦፍ ዘ ቪዲዮ ሶ ካስተዋላችሁት አሁን ከምሰራው በፊት ያለው ጸጉሪ ላይ የሆነ እንትን ብሏል አይደለ የሆነ ዚግዛግ ነገር ሰርቷል። አይ ዶንት ላይክ ት ሶ እሱን ፈተን እንሰራዋለን። ላይክ ዋትስ ሮንግ ዊዝ ዩ እያልኩ ነው። ከዛ ሁለተኛ ላይ ሰራሁት ደግሞ አይታችኋል። ቀጠን ያለ ነበር ልክ ስለቀው ይሆናል። ውፍር ይላል እና በእኔ ቤት ቀጭን ያርጌ እየሰራው ነበር። በአምናት ዛሬ ሰው ሰዓት ግን ወፍራም ሆኖም ስቲል ወድጀዋለሁ መጨረሻው እና ቅድም ያልኳቸው ነው፣ ቀጭን አድርጌ የሰራው መስሎ ነበር። ልክ ሰርቸው ስለቀው የሆነ ወፍራም ገመድ ይመስላል፣ ያምራል። ሶ ጸጉሪ ብዛት ስላለው ብለው ብለው አላልቅ እያለኝ ነው። በጣም ነው የሚያደክመው፣ እና ለዚህ ነው በቃ ጸጉሪ የመስራት አንዳንዴ የሚያሰንፈኝ። አያልቅ ጭራሽ ሰረቻ ጨርሶ የሚያደክመኝ፣ እጅም በጣም የሚያደክመኝ። ግን ደስ ይላል። ሚን ራሳችሁ ጸጉራችሁ ሰርታችሁ የሆነ ብቻ የሆነ ፊሊንግ አለ የራሳችን ጸጉር ስሰሩ እና ኢትስ ሪሊ ፕሮቴክቲቭ በራሳችሁ ስትሰሩት ዩ ጋይስ ማይ ስኪን